አፋሕድ ራሱንና የአማራ ሕዝብ የህልውና ትግልን እንዲታደግ ሰርጎ ገቦችን ያፅዳ! ከአፋሕድ ቻፕተሮች በወቅታዊ ጉዳዮች ላይ የተሰጠ መግለጫ። ላለፈው ግማሽ ክፍለ ዘመን የኢትዮጵያ የፖለቲካ አየር ጸረ አማራነትን የሚተነፍስ፣ አማራን ማጥቃት የጸረ ኢትዮጵያ ኀይሎች ፖለቲካ ሆኖ ቆይተዋል። ይህ አምሳ ዓመት ያህል የዘለቀ ጸረ አማራ አስተሳሰብና የዚሁ አስተሳሰብ ውላጅ የሆኑ ተከታታይ አገዛዞች የአማራን ሕዝብ ርስት፣ ማንነት፣ ታሪክና መልካም ስም ጥላሸት ከመቀባት አልፈው ተፈጥሯዊ የመኖር መብቱን አደጋ ላይ ጥለውታል። ይህን ተከትሎ አማራ እንደ ሕዝብ በሕይወት የመኖር ያለመኖር መኖር የሕልውና ትግሉ ውስጥ ገብቶዋል። ምንም እንኳን ትግሉ ወደ አንድ አደረጃጀት ተጠቃሎ ባይገባም፣ በዚህ የትግል ሂደት ውስጥ አንጸባራቂ ድሎች ተመዝግበዋል። በእኛ እምነት የአማራ የሕልውና ትግል ግቡን እንዲመታ አማራዊ ድርጅት አስፈላጊ በመሆኑ አፋሕድ ተመስርቷል። የሕልውና ትግሉ ሂደት በብዙ ጣውረዶች ውስጥ የአማራ ፋኖ ሕዝባዊ ድርጅትን በራሱ ጊዜ ወልዶታል። ይህም የሕልውና ትግሉ የእድገት ደረጃ ነጸብራቅ እንደሆነ እናምናለን። ነገር ግን የድርጅቱን የትግል ዓላማዎች በአስተማማኝ ሁኔታ ለማሳካት በሕዝብ ዘንድ እምነት የሚጣልባቸው የአታጋይ ድርጅቱ የውስጥና የውጪ መሪዎችና አስተባባሪዎች ያስፈልጋሉ። የመራ ፋኖ ሕዝባዊ ድርጅት አመራሮች የውጭ ድጋፍ አስተባባሪ ኮሚቴ ያሉትን ስብስብ መሰየማቸውን ይህን ተከትሎም የድጋፍ መሠረት ሆነን ስንደግፋቸው የነበሩ የቀድሞ የሕዝባዊ ድርጅቱ የውጭ ድጋፍ አስተባባሪ የነበሩ አስራ አንዱ የኮሚቴ አባላት የሰጡትን መግለጫና ማብራሪያ ተከታትለናል። ተሰየመ የተባለው ኮሚቴ እውነተኛውን ታጋይ ዲያስፖራ የማይወክል ለትግሉ የማይታመኑ ሰርጎ ገቦች ያሉበት የአደረጃጀትና የውክልና የሰው ምርጫ ችግር ያለበት በመሆኑ በእኛ በኩል ኮሚቴውን የማንቀበለው መሆኑን እናሳውቃለን። በሁለቱም ወገን የተሰጡ መግለጫና ማብራሪያዎችን ተመልክተን የደረስንበት ድምዳሜ መሬት ላይ ያሉ የድርጅቱ አመራሮች እኛን ሊወክል ከማይችለው ሰርጎ ገብ ቡድን መመሪያ ተቀብለው መዋቅራዊ የአደረጃጀት የውክልናና የሰው ምርጫ ስህተት እንደሠሩ ተገንዝበናል። በመሆኑ መሬት ላይ ላሉ መሪዎችና የአማራ ሕዝብ ትግል ቀጥተኛ ተዋናይ ለሆኑና ለትግላችን አጋር አካላት በሙሉ የሚከተለውን ጥሪ እናቀርባለን። አንደኛ፣ ለአፋ ዕድ ሥራ አስፈጻሚ አመራሮች የአፋ ዕድ ሥራ አስፈጻሚ አመራሮች መሪዎቻችን በዱር በገደሉ እየተዋደቃችሁ ከነ መላው ሰራዊቱ ለምትከፍሉት ዋጋ ከፍ ያለ ምስጋና አለን። አመራሩ የአማራ ሕዝብ የህልውና ትግል አምጦ የወለደው እንጂ አመራሩ ትግሉን አምጦ አልወለደውም። ትግሉ የተወለደው በአማራ ሕዝብ የዘመናት ሰቆቃ፣ መከራና መዋቅራዊ ጥቃት የተነሳ ነው። ይህም መሪዎቻችን እንደ አማራ በሕዝባችን ላይ የሚደርሰው ግፍና በደል አስገድዷቸው ወደ ትግል የወጡ የትግሉ ውጤት ያደርጋቸዋል። በእኛ እምነት የትግሉን ህልውና ለመጠበቅ መሬት ላይ ያሉ መሪዎቻችን ከመስመሩ የሳቱ ሲመስለን ማረም፣ ስህተቱን ነቅሶ ማውጣትና መውጫ መንገዱን ማመላከት ለሕዝቡ ለድርጅቱና ለትግሉ ከሚቆረቆር ወገን ይጠበቃል። በዚህም የአፋሕድ ሥራ አስፈጻሚ የሰየማቸው በስም የሚታወቁና የማይታወቁ የውጪ አስተባባሪ ኮሚቴ አባላት በቀደመ የጀርባ ታሪካቸው፣ በአሁናዊ የፖለቲካ ተልእኳቸውና በግልጽም ሆነ በስውር በሚያደርጉት እንቅስቃሴ የተነሣ በህልውና ትግሉ ላይ እምነት ማንጥልባቸው በመሆኑ ውሳኔያችሁን ዳግም እንድታጤኑት እንጠይቃለን። ችግሩ የሰው ኃይል ምንጭ ብቻ ሳይሆን የአደረጃጀትና ፖለቲካዊ ትርጉም የሚሰጠው የውክልና ጉዳይም በመሆኑ አራቱንም የአማራ ግዛቶች ጎጃም፣ ሸዋ፣ ወሎና ጎንደር ብቻ ሳይሆን በመላው ኢትዮጵያ ተሰራይቶ የሚኖረውን ሰፊ ቁጥር ያለውን አገር ሰሪውን የአማራ ሕዝብ በትግሉ ላይ የሚወክል እንዲሆን በአጽንኦት እንጠይቃለን። ሁለተኛ በየደረጃው ላላችሁ የአፋሕድ አመራሮችና መላ የሰራዊቱ አባላት፣ በመሪዎቻችሁና በትግል ወንድምቶቻችሁ የከበረ መሥዋዕትነት አፋሕድ ድርጅታዊ የትግል ቅርጽ መያዝ ችሏል። የአማራ ሕዝብ የህልውና ትግልም በድል ታጅቦ እንደቀጠለ ነው። ሆኖም ትግሉ ባጠረና የእናንተም መሥዋዕትነት የሕዝባችን ሥቃይ በሚቀንስ መልኩ ወደ ዘላቂ ድሉ ለማምራት የትግሉ አጋዥ የሚሆኑ አካላት በተገቢው ቦታ መሰየም አለባቸው። በመሆኑም ድርጅቱ ራሱንና የአማራ ሕዝብ የህልውና ትግልን እንዲታደግ ውስጡን ከሰርጎ ገቦች መጠበቅ ያለበት በመሆኑ ከመሪዎቻችሁ ጋር በግልጽ ተመካከሩ። ሦስት ለአማራ ፋኖ ብሔራዊ ኃይል አፋብአ የተጀመረው የህልውና ትግል አንድነትን በምርጫ የሚያቀርብ ሳይሆን አማራዊ ግዴታ ስለ መሆኑ ታይቷል። የፋኖ ወደ አንድ የተጠቃለለ ድርጅታዊ አንድነት አለመምጣት ለፋሽስቱ ብልጽግና በሰባራ ወንበር ላይ ለመቀጠል ዕድል ፈጥሮለታል። ስለሆነም ለአማራ የሕልውና ትግል በየአቅጣጫው የሚከፈለውን ውድ የሕይወት ዋጋ በሚመጥን መልኩ ለትግሉ ሁኔታዎች ምላሽ የሚሰጥ አንድና ወጥነት ያለው አደረጃጀት እንዲፈጠር አፋሕድና አፋ በአ ቁጭ ብለው ለመነጋገር ከዚህ በላይ ጊዜው ሊረፍድ አይገባም። ለዚህም አንድ እንድትሆኑልን ከጎናችሁ በወደቁ በትግሉ ሰማዕታት ስም ጥሪያችንን እናቀርባለን። አራተኛ፣ ለሁሉም የአማራ ማኅበራት፣ የተለያዩ ግብረ ኃይሎችና የአማራ ትግል አጋሮች ይህ የህልውና ትግል የአማራን ሕዝብ እንደ ሕዝብ ወደፊት የማሻገር አልያም እንደ ሕዝብ የመጥፋት ወሳኝ ታሪካዊ እጥፋት ጉዳይ ነው። ይየሉና ትግል ከጸረ አማራ ኃይሎች ጋር የሚደረግ የአማራ ህልውና ብቻ ሳይሆን የኢትዮጵያም የሉና ትግል ነው። ይህ ትግል ጸረ ኢትዮጵያ ኃይሎች አማራን ጨርሶ ሀገር አልባ እንዳያደርጉት የአገር ባለቤትነቱን መልሶ ለማረጋገጥ የሚያደርገው የሞት ሽረት ትግል ነው። እናም ሁሉም አማራና የአማራ ወዳጆች በሙሉ የሕልውና ትግሉ አካል መሆን አለባችሁ በሚል የትግል መርህ መሰረት ትግሉ አካላዊ ብቻ ሳይሆን ሁሉን አቀፍ ንቅናቄና ድጋፍ የሚጠይቅ በመሆኑ በውጭ አገራት የምንገኝ እኛ የአማራ ማኅበራትና የተለያዩ ግብረ ኃይሎች ትግሉን ከሰርጎ ገቦች በመጠበቅ አንድነታችንም በማጥበቅ ለዘላቂ የጋራ ድላችን የጋራ ርብርብ እንድናደርግ ጥሪያችንን እናቀርባለን። አምስተኛ፣ ለአማራ ምሁራንና የምሁራን አደረጃጀቶች በሙሉ የዲያስፖራው የትግል ተሳትፎ በምሁራዊ ተዋጽኦ መመራት እንዳለበት ጽኑ እምነት አለን። ትግሉ መታየት ያለበትም ከዓለም አውናዊ ሁኔታና የአማራ ሕዝብ ከገጠመው የህልውና አደጋ በተለይም ጦርነቱ ሁሉን አቀፍ ከመሆኑ አኳያ ሊሆን ይገባል ብለን እናምናለን ባለንበት ሁኔታ ሁሉም አማራ የሉና ትግሉ አካል መሆን አለበት የሚል የትግል መሪ ያስፈልጋል በዚህም በየትኞቹም አለማት ያሉ የአማራ ምሁራን በትግሉ ላይ በጎ አሻራችሁን እንድታሳርፉ ታሪካዊ ጥሪ ቀርቦላቸዋል ከምንጊዜም በላይ የአማራ ሕዝብ አንድነት የትግሉ ሞተር ነው አንድነት የትግሉ ሞተር ነው ካልን ሞተሩ እንዳይጠፋ ምሁራዊ አቅሞች ትግሉ እስትራቴጂካዊ በሆነ አግባብ እንዲመራ ድጋፍ መስጠት ይጠበቅባቸዋል። የህልውና ትግሉን የእድገት ደረጃዎች በመገምገም ተልእኮውን ማሳደግ፣ የአማራን እውነተኛ የትግል መነሻ ምክንያቶች የሚያሳይ የብልጽግናውን አገዛዝ የጦር ወንጀሎች የሚያጋልጥ የዲፕሎማሲ ትግል ፍኖተ ካርታ ማዘጋጀትና በጥብቅ ሥነ ምግባር ትግሉ እንዲመራ የምሁራን እገዛ አስፈላጊ በመሆኑ አብረን እንድንሠራ ጥሪያችንን እናቀርባለን። የአማራ ሕዝብ የሕልውና ትግልና የወቅቱን የትግል ዕድገት ምዕራፍ የሚያሳዩ አካታችነት ያላቸው የውይይት ጉባኤዎችን ማዘጋጀት ጨምሮ ቀጣይ የትግል ሁኔታዎችን በተለይም በኢትዮጵያ ሀገረ መንግስት መቀጠል ላይ ከአማራ ጋር ተመሳሳይ ፍላጎትና አቋም ካላቸው ሌሎች የኢትዮጵያ ኃይሎች ጋር ለመስራት በዲፕሎማሲ ግንባሩ ዝግጁነታችንን እያሳየን ዲያስፖራው፣ በተለይ ምሁራንና የአማራ ማኅበራት የመሪነት ሚናው እንዲወጡ በድጋሚ ጥሪያችንን እናቀርባለን። እኛ ከዚህ በታች ስማችን የተዘረዘረ የቻፕተር መሪዎች ሲያትል በሚደረገው የስፖርት ዝግጅት ላይ በትግሉ ወቅታዊ ሁኔታና በቀጣይ የዲያስፖራው ስትራቴጂካዊ የትግል አበርክቶ ዙሪያ ውይይት እንደምናካሄድ ከወዲሁ እናሳውቃለን። ይህ መግለጫ ያወጣነው ቻፕተሮች፣ ዋሽንግተን ዲሲ የአማራ ፋኖ ህዝባዊ ድርጅት ቻፕተር፣ ሜሪላንድ የአማራ ፋኖ ህዝባዊ ድርጅት ቻፕተር፣ ቨርጂኒያ የአማራ ፋኖ ህዝባዊ ድርጅት ቻፕተር ሎስ አንጀለስ የአማራ ፋኖ ህዝባዊ ድርጅት ቻፕተር ሲያትል የአማራ ፋኖ ህዝባዊ ድርጅት ቻፕተር ካንሳስ የአማራ ፋኖ ህዝባዊ ድርጅት ቻፕተር አትላንታ የአማራ ፋኖ ህዝባዊ ድርጅት ቻፕተር ዳላስ የአማራ ፋኖ ህዝባዊ ድርጅት ቻፕተር ዴንቨር ኮሎራዶ የአማራ ፋኖ ህዝባዊ ድርጅት ቻፕተር ሂውስተን የአማራ ፋኖ ህዝባዊ ድርጅት ቻፕተር ኒው ዮርክ የአማራ ፋኖ ህዝባዊ ድርጅት ቻፕተር የቦስተን የአማራ ፋኖ ህዝባዊ ድርጅት ቻፕተር ፊላደልፊያ የአማራ ፋኖ ህዝባዊ ድርጅት ቻፕተር ሳውዝ ካሮላይና የአማራ ፋኖ ህዝባዊ ድርጅት ቻፕተር ፍራንክፉርት ጀርመን የአማራ ፋኖ ህዝባዊ ድርጅት ቻፕተር በርሊን ጀርመን የአማራ ፋኖ ህዝባዊ ድርጅት ቻፕተር እና ሌሎችም በስብሰባው ያልተገኙ ድል ለአማራ ፋኖ ድል ለአማራ ህዝብ ድል ለኢትዮጵያ ህዝብ መነሻችን አማራ መዳረሻችን ኢትዮጵያ ሰኔ 18 ቀን 2017 ዓ ም ጁን 25